ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾቻችን ውድ የመልካ ሚዲያ ተከታታዮች በያላችሁበት የዓለም ጡጉሉ ሰላምታዬ ይድረሳችሁ። የምሽት መረጃዎችንም አሰማችኋለሁ። መልካ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃችኋለሁ። አድማጮቻችን፣ ተመልካቾቻችን መረጃውን የማስቀድምላችሁ በሰሜን ሜጫ ወረዳ ቤተ ክህነት እንግዲህ ድል በትግል ቀበሌ የፈለገ ብርሃን አንድነት ገዳም አብኔት የሆኑት አባ ቆሞስ የኔታ የንባቤ በላይ ዛሬ በሶስት ሺህ ብር ዋስትና መለቀቃቸው የተዋህዶ ሚዲያ መረጃውን አውጥቷል። ከስድስት ቀን እስር በኋላ ነው እንግዲህ የተለቀቁትም ተብሏል። እንግዲህ አድማጮች ተመልካቾች በተለያዩ አካባቢዎች የእምነት ቤት ያልተከበረበትና እንደዚሁም አባቶች የሕይወት ዋጋ እየከፈሉ ያለበት ሁኔታ ያለው ከዚህ አንጻር እንግዲህ ግምት ውስጥ ስናስገባ በሰላም መለቀቃቸው የስድስቱ ቀን እስር ምንም ሊሆን ይችላል ብለን አናስብም። ምክንያቱም እስከ መጨረሻውም የተለዩን አባቶች በብዛት ስለሚገኙ ዋናው በሰላም ከዚህ ሴረኛ እና ከዘንዶ መንጋጋ ውስጥ መውጣታቸው ትልቅ ነገር ነው ብለን እናስባለን። እንኳንም በሰላም ተለቀቁ። ምክንያቱም ምህረትና ርህራ የሌላቸው እምነትና ሃይማኖት የሌላቸው ሰው ሳይሆኑ ሰው መሰል ደመነብስ ፍጡር የተሰበሰበበት ክምችት ነው። ብልጽግና ማለት ከዚህ ማምለጥና ለቤተሰብ መትረፍ ትልቅ እድል ነው ብለን እናስባለን። አድማጮቻችን፣ ተመልካቾቻችን ይህ በእንዲህ እንዳለ ህዋት የጦርነት ዝግጅት እያደረገ መሆኑ ተሰምቷል። የተለያዩ መሳሪያዎችንም ከውጭ እያስገባ እንደሚገኝ ነው የተገለጸው። አንዳንድ መረጃ ምንጮች እንደሚሉት ህዋት ብቻውን አይመጣም አገር አጋር ተባባሪውን ይዞ ነው የሚመጣ፣ ብለው ሀሳባቸውን እየሰነዘሩ ያሉበት ሁኔታ ነው ያሉ። አድማጮቻችን ተመልካቾቻችን፣ ካለፉ ስህተቶች የማይማረው ሕወሓት አሁንም ያንን ረስቶ እንግዲህ ወደ ጦርነት የሚገባ ከሆነ ዳግም ስህተት ሰርቷል ማለት ነው። ሌላው አብሮት ይመጣል ብሎ የሚያስቡት ያው እንደ አንዳንድ የመረጃ ምንጮች ኤርትራን ነው እያሙት የሚገኙ። በእርግጠኝነት በህዋት አካሄድ እና በህዋት ገመድ ጉተታ ውስጥ ገብቶ የኤርትራ መንግስት በአማራ ህዝብ ላይ ጦርነት ይከፍታል ብለን ባናስብም አንዳንድ የመረጃ ምንጮች ግን በስፋት ይሄንን እየሰሩ ያሉበት ሁኔታ መኖሩን ተገንዝበናል። በሌላ መረጃ በአማራ ክልል በደብረ ማርቆስ ከተማ የፖሊስ መኮንን ላይ የግድያ ግድያ እንደተፈጸመ ተገልጿል። የደብረ ኤልያስ ፖሊስ መኮንን ነው እንግዲህ የተገደለው በፋኖ ሲፈለግ የነበረው ፖሊስ መኮንኑ በፋኖ እርምጃ ተወስዶበታልም ተብሏል። በዛ አካባቢ የተደረጉት ውጊያዎችን፣ ጥቆማዎችን እየሰጠ እያስተባበረ እንደነበረ ነው የተገለጸው። በፋኖ ጥርስ ውስጥ የገባው መኮንኑ የቀን ጉዳይ ካልሆነ በስተቀር እንግዲህ ከፋኖ ሊያመልጥ አልቻለም ሲሉ በርካቶች ሀሳባቸውን ሰጥቷል። በተመሳሳይ በሁለት ቦታ የደፈጣ ጥቃት በዛው አካባቢ ተፈጽሟል። ከባድ ጉዳትን መድረሱ ተሰምቷል። ዘጠኝ የመንግስት ወታደሮች እስከ ወዳኛው መሸኘታቸው የመረጃ ምንጮች መረጃን አውጥቷል። በሌላ መረጃ በኦሮሚያ ክልል ወለጋ ከጌዳ አያና ወረዳ ወደ ነቀምት ሲጓዙ የነበሩት ባለስልጣናት ላይ እንዲሁም አጃቢዎቻቸው ላይ ጥቃት ተከፍቶባቸው አንዶዴ ዲቾ አካባቢ ላይ ነው እንግዲህ ጥቃቱ እየተፈጸመባቸው ተብሏል። ጥቃቱን ሸኔ ነው እየፈጸመ ነው የተባለው። ነገር ግን እዚ አካባቢ ላይ የሚገኘው የአማራ ማህበረሰብ ሰላባ እንደሆነ መረጃዎች ይጠቁማሉ። አማራ ነው የገደላቸው እዚህ አካባቢ ሽፍቶች ወይም ግድያ የፈጸሙት ተደብቋል፣ ታውቃላችሁ፣ አውጡ እየተባሉ ማህበረሰቡ እየተዋከበ እንደሚገኘው ነው የተገለጸው። እንግዲህ ከባድ ጉዳት እንደደረሰ ነው። የኦሮሞ ባለስልጣናት እና አጃቢዎች እንዳለ አንድም ለወሬ ነጋሪ አልተረፈም ነው የተባለው። አድማጮቻችን፣ ተመልካቾቻችን፣ ድርጊቱን የፈጸመው ኮኔክሸን ነው ነው የተባለው አካባቢ ላይ ያለው አማራ ተወቃሽ ሆኗል። በሌላ መረጃ በሰሜን ሸዋ አንጾኪያ ገምዛ ዘመቻ ከነበረው የሚሊሻ ዘመቻውን ሲመራ ከነበረው የሚሊሻ አስተባባሪ ተገሏል የተባለው እንግዲህ በሌላ መረጃ በአማራ ክልል በደብረ ታቦር ሰኔ 22 በከተማው የድጋፍ ሰልፍ ፕሮግራም ተይዟል ተብሏል ሰልፍ እሁድ ስለሆነ ከቤተክርስቲያን የሚወጡ ወደ ሰልፉ እንዲታደሙ ከወዲሁ ጥሪ እየቀረበላቸው ይገኛል ብልጽግና እንግዲህ የቤተ እምነት ቅዳሴ ፕሮግራም የሚያከናውኑትን እንግዲህ ሰንበት እንደመሆኑ መጠን እነሱንም ተጠቅሞ ብልጽግናን ደግፎ ወጥቷል፣ በማለት ወደ ቤታቸው የሚመለሱ ኦርቶዶክሶችን በሰልፍ ሰበብ ተቀላቅሎ ቪዲዮ ሊቀርስ እንደሆነ ተገልጿል። አድማጮቻችን፣ ተመልካቾቻችን ግርታ ህወሓት ወደ ጦርነት ላለመግባት እየተጣጣርን ነው። የፕሪቶሪያው ስምምነት ፈርሶ ወደ ጦርነት ላለመግባት እየተጣጣርን ነው ብሏል። የህወሓት ምክትል አስተዳደር አቶ አማኑኤል ናቸው። እንግዲህ ይህንን ያሉት በተለይ በወልቃይትና ጠገዴ አካባቢ ያሉት ተፈናቃዮች አልተመለሱም ብሏል። በአካባቢው የታጣቂዎች ታጣቂዎች ስላሉ ለመመለስ አልተቻለም ነው የሚለው አቶ አማኑኤል። ተፈናቃዮቹ ወደ ጠለምት ወደ ወልቃይት አልተመለሱም ብሏል። ባለፈው ኡመራ ተገኝተው ንግግር ሲያደርጉ የነበሩት ጌታቸው ረዳ ደግሞ ተፈናቃዮቹን የህወሓት የፖለቲካ መጠቀሚያ አድርጓቸዋል ስል ህወሓትን የተቸበት ሁኔታ መኖሩን ተሰምቷል። አቶ አማኑኤል ከቢቢሲ ጋር በነበራቸው ቃለምልልስ ነው እንግዲህ ሀሳባቸውን በዚህ አይነት መልክ እየሰጡ። በሌላ መረጃ ለመረጃው ጊዜ በሚዲያ ወጥተው ለህብረተሰባቸው ንግግር ያደረጉት የኢራን መሪ አያቶላ እንኳን ደስ አላችሁ አሸንፈናል ብሏል። እጅ ስጡ የሚባል ነገር በመዝገበ ቃላችን ውስጥ የለም ነው ያለው። አሜሪካ ጦርነት ውስጥ የገባችው እስራኤል ሙሉ ለሙሉ እንደምትወድም ካወቀች በኋላ ነው ብሏል። አሜሪካ በኢራን የኒውክለር ይዞታ ላይ ምንም ያደረሰችው ነገር የለም ሲሉ አስተባብሏል። በግልጽ ቪዲዮ ወጥቷል። አድማጮቻችን ተመልካቾቻችን በወልቃይት የጦርነት እና የሰልፍ ፉከራ እየተደረገ ነው ብሏል። የብልጽግና ሹም ህወሓት ደግሞ ወደ ጦርነት እንዳንገባ የጦርነቱን እየጣር ነው ብሏል። በዚህ እንግዲህ ውጣ ውረድ ተፈጥሯል። በሚቀጥለው አምስተኛ ክረምት በሸራ አናሳልፍም ያሉት ተፈናቃዮች እንግዲህ የሚባሉት በመቀሌ ደማቅ ሰላማዊ ሰልፍ ማድረጋቸው ከአካባቢ የሚወጣ መረጃ ይጠቁማል። አድማጮቻችን፣ ተመልካቾቻችን ህዋቶች ለሁለት ተከፍሎ እንግዲህ አንደኛው የህዋት ክንፍ የሆነው ለጌታቸው ረዳ በተፈናቃዮች ስም እየተጠቀሙ ይገኛሉ። ተፈናቃዮችን የፖለቲካ አጀንዳ አድርጓል ነው የሚሉ ህዋት ደግሞ ወደ አካባቢው ተፈናቃዮችን ከመለሱ እኔም አብሬ መግባት አለብኝ ለነሱ ደህንነትና ጥበቃ እያለ ይገኛል አድማጮቻችን፣ ተመልካቾቻችን እነዚህ ተፈናቃዮች እንግዲህ የትግራይ ማህበረሰብ ናቸው። የትግራይ ማህበረሰብ በተለያዩ የአማራ ክልል ብቻ ሳይሆን በኢትዮጵያ በኢትዮጵያ ብሔር ብሔረሰብ በደቡብ ብትሄዱ፣ በሰሜን ብትሄዱ፣ በምስራቅ እና በምዕራብን ብትሄዱ የትግራይ ተወላጆች ያሌሉበት ቦታ የለም። በሁሉም ቦታ ላይ ያሉ እንደ ማንኛውም ብሔር ብሔረሰብ ካሉት ብሔር ብሔረሰቦች ጋር አብሮ ወጥቶ እየገቡ ይገኛሉ ተዛምዶ እና ተጋምዶ ተጋብቶ እየኖሩ ይገኛሉ። እውነቱም ህዋት በማንነት ጥያቄ የሚነሳባቸው አካባቢዎች ላይ የሚያነሳቸው ጥያቄዎች ተፈናቃዮችን የፖለቲካ ፍጆታ እና አጀንዳ አድርጎ እየተጠቀመ መሆኑን በትክክል ማሳያ ነው። እኔ ታጣቂዎችን ይዤ ካልገባው በስተቀር ተፈናቃዮቹ ወደ ሰፈራቸው መመለስ አይችሉም የሚልበት ዋናው ትልቁ ምክንያት ለተፈናቃዮቹ ለእያንዳንዱ ተፈናቃይ በሩ ላይ ዘብ ሊያቆም ሳይሆን ይሄ ሰበባ ሰበብና ተልካሻ ምክንያቶች ናቸው። አድማጮቻችን፣ ተመልካቾቻችን ይሄ ነገር ደግሞ ሊሆን እንደማይችል በአካባቢው ያሉት እንግዲህ የማነት አስመላሽ ኮሚቴዎች በተለያዩ ጊዜ መልስ እየሰጡ ይገኛሉ። ትክክለኛ ከቤት ንብረቱ የተፈናቀለን ተፈናቃይ ዛሬ መግባት ይችላል። ነገር ግን ተፈናቃይ ያልሆነና እስከ ትጥቁ ይግባ የምትሉት አይጥመንም አይነት ነገር ነው እንግዲህ እየተሰማ የሚገኘው አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች መረጃዎች እንገናኛለን። መልካም ጊዜ እንደሆንላችሁ እመኛለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። መልካም ምሽት።